ታላቁ የኢትዮጵያ ህዳሴ ግድብ ትውልድ ተሻጋሪ የአብሮነት ትሩፋት የነገ ህያው ስንቅና ዘመን ተሻጋሪ የትውልድ አሻራ ሆኖ እየተገነባ የሚገኝ የኢትዮጵያውያን ብሔራዊ ፕሮጀክት ነው። በዚህ ሊጠናቀቅ ከጫፍ በደረሰው ፕሮጀክት ከአራት መቶ በላይ በቂ ስልጠና የወሰዱ የምህንድስና ባለሙያዎች በብቃት ተሳትፏል። ይህ እምቃቅም አሁን ላይ እንደ ሀገር ከፍተኛ ተስፋ ተጥሎበታል። በታላቁ የህዳሴ ግድብ ላይ ያበረከቱናቸው ባለሙያዎች በተለያየ ደረጃ ሆኖ በመሰረታዊ የብየዳ እና በኢንተርናሽናል ፕሌት ዌልደር በሚል ሌብል አጠቃላይ ወደ አራት መቶ በያጆችን አሰልጥነን ለህዳሴ ግድብ አገልግሎት እንዲውሉ አድርገናል። እንደዚህ ትልቅ ሜጋ ፕሮጀክቶች ሲሰሩ በቂ ክሎት በሌለባቸው ሙያዎች ላይ ከውጭ ባለሙያዎች ይገባሉ። ከፍተኛ የሆነ የውጭ ከረንሲ ይጠይቃሉና በሀገር ውስጥ የሚሰሩ ሜጋ ፕሮጀክቶች በሀገር ውስጥ አቅም ሲሰሩ እነዚህ ሜጋ ፕሮጀክቶችን የሚያስቀሩ ይሆናሉ። በተመሳሳይ ከፍተኛ የሆነ የስኪል የቴክኖሎጂ ትራንስፈር ይኖረዋል እና በጣም ዘርፈ ብዙ የሆነ ጥቅም አለው ማለት ነው። በርካታ ውጣ ውረዶችን በድል ተሻግሮ በኢትዮጵያውያን አቅም ጉልበትና ጥበብ ዛሬ ላይ የደረሰው የህዳሴ ግድብ የምንጊዜም የኢትዮጵያውያንን ታላቅነትን ያረጋገጠ ፕሮጀክት ነው። ይሄ የትጋት ውጤት ነው ስልጠናን የመቀበል ውጤት ነው። ያም ነው እዚህ ደረጃ እንድንደርስ ያደረገን፣ ያለመፍራት፣ የመድፈር ሌላ ሀገሮች እንደዚህ በራሳቸው አይደፍሩትም ብዙ ጊዜ ይህንን። ምክንያቱም ኢንጂነሪንግ ነው ካልነካን ካላየ ነው ኤክስፒሪያንስድ ካልሆን የማይሰራ ስራ ነው። ሌሎቹ የአፍሪካ ሀገራት ከውጭ የሚመጡ ሰዎች ዜጎች ነው በነጮች ነው እንደዚህ አይነት ነገሮች የሚደፈሩት ወይ ቀኝ በገዟቸው ሰዎች ነው የሚሰራው በኮሎኒ ባደረጓቸው ሰዎች ወይ ደግሞ ከውጭ የሚመጡ ካምፓኒዎች ነው የሚሰራው። የኢትዮጵያ ግንስና ሙሉ ለሙሉ በእኛ ነው የተሰራው። ብዙ የውጭ ምርቶችን ወደ ሀገር ውስጥ እናስገባለን። ተመሳሳይ ሜጋ ፕሮጀክቶችን ስናሰራ የውጭ አቅም ብዙ ጊዜ እንጠቀም ነበር እና ይሄ እዚህ ላይ ያለው አቅም እዚህ ላይ የሚፈጠረው ጠቅላላ በቴክኖሎጂ በሂውማን ካፒታል የሚፈጠረው አቅም ተመሳሳይ ፕሮጀክቶችን ለመስራት ሌሎች ሀገሮች ላይም እኛውን ፓወር ወደ ውጭ እየላክን ነው፣ አውትሶርስ እያደረግን ነው እና በዛ ደረጃ ተመሳሳይ ፕሮጀክቶችን ሌሎች ሀገር ላይ ለመገንባት የሚያስችል አቅም ተፈጥሯል ብዬ አስባለሁ። ምክንያቱም ከአፍሪካ የመጀመሪያው ነው፣ ከአለም ውስጥ ደግሞ አይ ቲንክ ስር ባለው ውስጥ እንደሆነ አውቃለሁ። የዳሴ ግድቡ ሜጋ ፕሮጀክት ነው እና ከፍተኛ ለአፍሪካውያንም ቀጣይ ተስፋ የሚጣልበት ፕሮጀክት ነው። ኢትዮጵያውያን የምህንድስና ባለሙያዎች በግድቡ ግንባታ ያዳበሩት ሰፊ ልምድ በሀገር ውስጥም ሆነ በውጭ ሌሎች ግዙፍ ፕሮጀክቶችን የመስራት አቅምን መፍጠር የተቻለበት ነው። በአፍሪካ አራት ናቸው አሉት። ኢንተርናሽናል ዌልዲንግ ኢንጂነርስ የምንላቸው አራት ናቸው የለም ሌላ ሀገር እነዚህ ልጆች ጀርመን ሄደው ኢንተርናሽናል ከውጪ ዜጎች ጋር ፋይት አድርገው ተሟሙቶ ያንን ስልጠና ወስደው የብየዳን ብየዳ ኢትዮጵያ ውስጥ እና ሌላ ሀገር ይለያያል። እዚህ ኢትዮጵያ ውስጥ ሪል ማሽን ነው የምንጠቀመው። ስልጠና ስልጣና የምንሰጣው ሪል፣ በቃ ከእሳት ጋር የምንጋፈጠው በዛ ስልጠና ሂደት ነው ያለፍን። ሌሎች ሀገር ላይ ሲሙሌሽን የሚባል ነገር ነው ያለው እሱ ላይ ፊታቸው ላይ አይናቸው ታስሮ ልክ እንደሚበይድ አይነት ሲሙሌሽን ስልጠና ነው የሚወስድ። ኤአይ ቤዝድ የሆነ ስልጠና ማለት ነው። ሁለቱንም ኮምፓራቲቭሊ ስታይ ደግሞ የኛው ወይዝ ሪል የሰለጠነ ልጅ ፈለግሽበት ቦታ ላይ ውጤታማ ያለ ስራ ነው የሚሰራው እና እኔ በዚህ ዘርፍ ላይ መቶ አፌን ከፍቼ መሙላት መናገር የሚችለው ቤስት ኦፍ ቤስት ዌልዲንግ ኢንጂነሮች አሉን። ቤስት ኦፍ ቤስት ዌልዲንግ ፕራክቲሽነርስ የምንላቸው አሉ፣ አሰልጣኞች። ቤስት ኦፍ ቤስት ዌልዲንግ ኤክስፐርትስ አሉን። በታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን የቻላል መንፈስ ዳግም ማሳያ ከመሆኑም ባለፈ የአፍሪካ ተምሳሌትነቷ ሌላ ገጽ ተደርጎ የሚወሰድ ፕሮጀክት ነው። ህዳሴ ግድብ ትልቅ ፕሮጀክት ነው፣ ይሄን ሰርቶ ማጠናቀቅ እንችላለን የሚለውን። በራሳችን አቅም መስራት እንችላለን የሚለውን ትልቅ አቅም ፈጥሯል ማለት ነው። አቅም ማለት ውስጥ ነው። መጀመሪያ ሰው ውስጡ ሲያምን ነው ለመስራት የሚነሳ ሰው። መስራትን ደግሞ የሚያመጣው ምን ሲሆን ነው? የሆነ ነገር ሲያይ ነው። ሰርቶ ያሳየ ትውልድ አለ። አሁን ሰርቶ ያሳየ ትውልድ ስላለ እንችላለን የሚለው ሌላው ፓርት መነሳሳትን ፈጥሯል ማለት ነው። ይህ ፕሮጀክት እንደ ሀገር ትልቅ ተስፋ የተጣለበት ሲሆን በአፍሪካም የመጀመሪያው ግዙፍ ግድብ ነው።